እንዲህ ያለ ነገር በሕይወታችሁ ፈጽሞ አይገጥማችሁ። በወላጆቻችሁ፣ ወንድም እህቶቻችሁ፣ ዘመዶቻችሁ፣ ወዳጅ ጓደኞቻችሁ፣ በወላጆቻችሁ ዕድርተኞች፣ ጎረቤት፣ የሰፈር ሰው ሁሉ ፊት በምትነግሱበት የደስታችሁ ቀን እንዲህ ያለ ነገር አይገጥማችሁ። በአዲስ የሕይወት ጅማሬ፣ የቤተሰብ መሠረት በሚጣልበት አንቱታ ተከትሎ በሚመጣበት ሰርግና ሞት አንድ ነው በሚባልበት ዕለት ሞትም አይምጣ፣ ደስታችሁም ወደ ሐዘን አይቀር። በማንኛውም ምክንያት ቢሆን ሙሽራችሁ አይቅር፣ ሙሽሪትም ትምጣላችሁ። ይህ ዘፈን እውነት ሆኗል። ከጥቂት ቀናት በፊት እዚሁ አዲስ አበባ ተከስቷል። እንደ ዘፈኑ ሙሽራው ሳይሆን ሙሽሪት ቀርታለች። ይህም ሰርጉ እሁድ ሊሆን ቅዳሜ ምሽት ታውቋል። በስመጥር ሆቴል ኑ ተብለው ተጋብዘው ሴቶች በጋራ ልብስ አሰፍተው በጥቅሉም ተዘጋጅተው የነበሩ ሰዎች አትምጡ ተብለዋል። ሰርጉ ቀርቷልን በ11ኛው ሰዓት ሰምተዋል። በተፈጠረው ነገር የሚጎዳው ሙሽራው ብቻ አይደለም፣ ወላጅን ጨምሮ በዙሪያው ያሉ ሁሉ ናቸው። ምክንያቷን መመርመርና መበየንን አሁን ምን ሊረባ ብዬ ትቼዋለሁ። እንዲህ ያለን ነገር ግን ሕግ እንዴት ያየዋል የሚለውን መርጬ ይህ ቢሆን ይህ ይሆናል እያልኩኝ በቢሆን አላሳብ አሁን በመጠኑ አውራለሁ። እኔ እንዳውራ እናንተ እንድታደምጡ ነፃነቱን ጠብቆ ለሕግ የበላይነት መከበር የሚሠራው የኢትዮጵያ የፌዴራል ጠበቆች ማኅበርና አደጋ የወለደው ማጣት ሳይዘጋጁ ደርሶና ሐዘን ላይ ጥሎ ደግሞ ሌላ ማጣትን እንዳያመጣብዎ የሕይወት ዘመንዎን በሙሉ ከዘመን ኢንሹራንስ ይወዳጁ ስጋትን ራሱን ያሸንፉ የሚለው ዘመን ኢንሹራንስ ጋብዘዋቸዋል። እነርሱን ዝም ብላችሁ አመስግኑና ቁም ነገሩን ውሰዱ። ሰላም፣ ፍቅር፣ ጤና በየቤታችን ገብተው ለሀገርም እንዲተርፉ ተመኝቻለሁ። ድሮ ድሮ ከሰርግ በፊት ያለን መተጫጨት ሕግ ያውቀው ይጠብቀውም ነበረ። ከመሻሩ በፊት የፍታ ቤርግ ቁጥር 58 ድንጋጌ መተጫጨት ማለት የእጮኛውና የእጮኛይቱ ቤት ዘመዶች በልጆቻቸው መካከል ጋብቻ ይኖራል ብለው የእነዚሁ የሁለቱ ቤት ዘመድ አባሎች የሚያደርጉት ውል ነው ሲል ይተረጉማል። በዚህ ውል መሠረት እጮኛውና እጮኛይቱ ፈቃዳቸውን ይሰጣሉ፣ ሁለት ሁለት ምስክሮች ይፈርማሉ፣ የሚጋቡበትን ጊዜም ይቆርጣሉ። ካልቆረጡም በስድስት ወራት ውስጥ እንዲጋቡ ይጠበቃል። የሚጠበቀው ሊቀር፣ ጋብቻ ላይኖር፣ መተጫጨቱም ሊፈርስ ይችላል። ሕጉም በቁጥር 572 ድንጋጌው መተጫጨቱ ሲፈርስ የተቀበሉት ማጫ ይመለሳል፣ ለመፍረሱ ኃላፊ የሆነው ሰው ለመተጫጨቱ የወጡ ወጪዎችን ሁሉ ለመክፈል ይገደዳል፣ የተቀበለውን ስጦታ ይመልሳል በማለት ይደነግጋል። የመተጫጨት መፍረስ የሕሊና ጉዳትም ያስከትላልና አፍራሹ ለጮኛይቱ ወይም ለቤተ ዘመድ የሕሊና ጉዳት ካሳ ይከፍላል። ያኔ እንጃ እንጂ የሞራል ካሳው መጠን ከአንድ ሺህ ብር የማይበልጥ መሆኑ ዛሬ ላይ ግን ያስቃል። ይቅርታ። እንዲህም ያደረገው ሕግ ስለተሻረ ያስቃል ማለቱን ትቼዋለሁ። ይህንን የሻረው የተሻሻለው የቤተሰብ ሕግ መተጫጨትን በሕጉ አላካትተውም አያስፈልግም ብሎ ሆን ብሎ ዘሎታል። ይህም ጋብቻው ሳይፈጸም ትቼዋለሁ ማለትን ወይም በሚፈጸምበት ቀን የሙሽራውን ወይም ሙሽሪትን መቅረትና የጉዳቱን ነገር ለመዳኘት ሌላ ሕግ ማማተርን ግድ ይላል። እንኳን ሳይጋቡ አይደለም ተጋብተው ልጆች ተፈርተው ሀብት ንብረትም ኖሮ ዓመታትም ቆይተው መፋታት አለና፣ ደግሞም የጋብቻ ምሶሶው ሙሉ ፈቃደኝነት ነውና ለምን በሰርጉ ቀን ቅረሽ ታገቢያታለሽ አትባልም አትባለም ማንም ሰውም አይባልም። ባይሆን በመቅረቷ የደረሰ ጉዳት ካለ እርሱ ይታያል። አንደኛው የቢሆናል መልስ ይህ ይሆናል። ሰርጉን በጋራ ለመደገስ ወስነውና ተስማምተው በየፊናቸውም ወጪ አውጥተው ቢሆን ይህንን እንደውል ቆጥሮ ጋብቻው ይፈጸምልኝ ሳይሆን ያወጣሁትን ወጪ ትተካልኝ ብሎ መጠየቅ ይቻላል። እርሷን በፊናዋ ለመቅረቷ ወይም ለሰርጉ ዝግጅት መሰረዝ ግለሰቡን ተጠያቂ አድርጋ ክርክሯን ልታቀርብ ትችላለች። ተገድጄ ነው፣ በጋብቻ ላይ ጋብቻ መሆኑን አውቄ ነው። ዕድሜና ዝምድናን መሰል ጋብቻ ለመፈጸም የሚያስፈልጉና ግን ያልተሟሉ ቅድመ ሁኔታዎች ካሉ ከእነርሱ መካከል የተፈጸመባትን አንዱን ጠቅሳ በእርሱ ልትሟገት ትችላለች። ሌላኛው ቢሆን ከጉዳትና ካሳ ጋር ይገናኛል። የውልን ነገር በመተው ድርጊቱ ጥፋት መጽናኛውም ካሳ ነው የሚል ክርክር እንደ አማራጭ ይታያል። የፍታ ቤር ህግ ቁጥር 2028 የህጉን ጠቅላላ መሠረት ያስቀምጣል። ማንም ሰው ከራሱ ጥፋት የተነሳ በሌላው ሰው ላይ ጉዳት ካደረሰ ላደረገው ጉዳት ኪሳራ መክፈል አለበት በማለት ይደነግጋል። አክሎም የጥፋት ዐይነቶችን ይዘረዝራል ከመልካም ጸባይ መቃረንንም ጥፋት ነው ይለዋል። ከመልካም ጠባይ መቃረን ቁጥር 2030 ንዑስ አንቀጽ 1 አንድ ሰው ህሊናን ወይም መልካም ጠባይን ተቃዋሚ በሆነ አይነት የማይገባውን ሥራ የሠራ ወይም የሚገባውን ሳይሠራ የቀረ እንደሆነ ጥፋት ማድረጉ ነው በማለት ይደነግጋል። ካሳን የጉዳት መሻሪያ ያደርጋል። አሁን ያወራሁት ሁሉ በቢሆን ላይ የተመሠረተ ነውና አንዱን ወገን ተጠያቂ የሚያደርግ ፍርድ አይኖረውም። ላውራኑ ሐሳብም ሆነ ከዚያ ውጪ ለሚያጋጥሙ ጉዳዮች ሁሉ ግን ይህንን ድንጋጌ ማድመጥ ይጠቅማል። ለእኔም የፕሮግራሙ መዝጊያ ሆኗል። የፍታ ቤርግ ቁጥር 2032 ኑስ አንቀጽ 1 የመጉዳት ሐሳብ፣ አንድ ሰው የግል ጥቅሙን ለመፈለግ ሳይሆን በማናቸውም ሁኔታ ሌላውን ሰው ለመጉዳት በማሰብ በሠራው ሥራ ጥፋተኛ ነው። የዛሬውን አበቃን። እንድታደምጡ የጋበዟችሁ ነፃነቱን ጠብቆ ለሕግ የበላይነት መከበር የሚሰራው ኢትዮጵያ የፌዴራል ጠበቆች ማህበርና አደጋ የወለደው ማጣት ሳይዘጋጁ ደርሶና ሐዘን ላይ ጥሎ ደግሞ ሌላ ማጣትን እንዳያመጣቦት የሕይወት ዘመኖን በሙሉ ከዘመን ኢንሹራንስ ይወዳጁ፣ ስጋትን ራሱን ያሸንፉ የሚለው ዘመን ኢንሹራንስ ነበሩ።